አመሰግናለሁ። ጠቅላይ ሚኒስትር ዶክተር አብይ አህመድ የመሩት ልዑክ በፈረንሳይ ፓሪስ ይፋ የስራ ጉብኝት እያደረገ ነው የሚገኘው። የኢፌድሪ ጠቅላይ ሚኒስትር ዶክተር አብይ አህመድና የፈረንሳዩ ፕሬዚደንት ኢማኑኤል ማክሮን በኤልሴ ቤተመንግስት የሁለቱን ሀገራት ግንኙነት የበለጠ ማሻሻል በሚቻልባቸው ጉዳዮች ላይም መክረዋል። ሁለቱ ሀገራት ለአመታት የዘለቀውን የዲፕሎማሲያ ግንኙነታቸውን ወደ ተሻለ ምዕራፍ ለማሻገር የሚያስችላቸውን ስራ እየሰሩ ነው የሚገኙት። ሀገራቱ በተለያዩ ዘርፎችም ያላቸው ትብብር ይታወቃል። በተለይም ደግሞ በትምህርት በቅርስና የባህል ጥበቃ እንዲሁም በሳይንስና ቴክኖሎጂ ዘርፎችን በጋራ ለመስራት የሚያስችላቸውን ስራ ሲሰሩ ቆይቷል። ይህንን ግንኙነት ወደ ኢኮኖሚያዊ ዘርፍ ትብብር ለማሳደግ ያለመ ውይይት ጠቅላይ ሚኒስትር ዐቢይ አህመድና ኢማኑኤል ማክሮን አድርገዋል። በተለይም ደግሞ ኢትዮጵያ የጀመረችውን የማክሮ ኢኮኖሚ ማሻሻያ ፈረንሳይ ድጋፍ እንደምታደርግ የፈረንሳዩ ፕሬዚደንት ታኅሳስ 2017 አዲስ አበባ በነበራቸው ቆይታ ላይ ካነሷቸው ጉዳዮች መካከል ተጠቃሽ ነው። ኢትዮጵያ እያደረገችው ያለው ጥረት አንደኛው የእዳ ሽግሽግ ጉዳይ ይገኝበታል። የተበደረችውን ብድር እዳ እንዲሸጋሸግላት በምታደርገው ጥረት ውስጥ እንግዲህ የፓሪስ ክለብ እየተባለ የሚጠራውና በ1956 በፈረንጆቹ የዘመን አቆጣጠር የተቋቋመው የአበዳሪ ሀገራትና የተበደሩ ሀገራትን የሚያገናኘው ስብስብን በመምራት ፈረንሳይ ያላት ድርሻ ጉልህ እንደሆነ ይታወቃል። በዚህ አንጻር የኢትዮጵያን የእዳ ሽግሽግ እንዲራዘም በማድረግ ውስጥ ፈረንሳይ የበኩሏን በጎ ሚና እየተጫወተች ነው የምትገኘው። ሁለቱ ሀገራት መሪዎች መካከል እየተደረጉ ያሉ የመሪ ለመሪ ጉብኝቶች የሁለቱን ሀገራት ግንኙነት የበለጠ ለማጠናከር ዓላማ ያደረገ ነው። ታህሳስ 2017 ኢማኑኤል ማክሮን አዲስ አበባ እንደነበሩ እናስታውሳለን። ከዚህ በፊት የኢፌዲሪ ጠቅላይ ሚኒስትር ዶክተር አብይ አህመድም እንዲሁ ወደ ፓሪስ በመምጣት የሁለቱን ሀገራት ግንኙነት በሚያጠናክሩ ጉዳዮች ላይ ሲሰሩ ቆይቷል። ይህኛው የአሁኑም ጉብኝታቸው ይህንን ዓላማ ያደረገ ነው። በመከላከያና ጸጥታ፣ የባህልና ቅርስ ጥበቃ እንዲሁም በትምህርት መስክም እንዲሁ ጠንካራ ትስስር ያላቸው ሀገራት ናቸው። ፈረንሳይ የምትታወቅባቸው ጉዳዮች መካከል በተለይ በቅርስ ጥበቃና በባህል ጉዳዮች ዙሪያም ከኢትዮጵያ ጋር በቅርበት እየሰራች ነው የምትገኘው።

ለዚህ እንደ ማሳያ የሚወሰደው በኢትዮጵያ ያሉ የቅርስ ጥበቃ ስራዎችን በማገዝ ረገድ የበኩሏን አስተዋጽኦ እየተወጣች ነው የምትገኘው ፈረንሳይ እንደ ቅዱስ ላሊበላ ውቅር አብያተ ክርስቲያናት እድሳት፣ እንዲሁም በቅርቡ እድሳቱ ተጠናቆ የተከፈተውን የብሔራዊ ቤተ መንግስት እድሳት ውስጥ የፈረንሳይ ባለሙያዎች የነበራቸውን አስተዋጽኦ የምንገነዘበው ነው። በዚህ ረገድ የበለጠ ተቀራርበው ለመስራት የሚያስችላቸውን ውይይት አድርገዋል። ይህን አሁን በኢትዮጵያና በፈረንሳይ መካከል ያለውን ግንኙነት ወደ ብዝሃ ዘርፍ የዲፕሎማሲያዊ ግንኙነት ለማሳደግም ጥረቶች እያደረጉ ነው የሚገኙት። በተለይ ይህንን ግንኙነት ወደ ኢኮኖሚያዊ ትብብር የበለጠ ለማሳደግ በሚያስችል ጉዳይ ላይ የኢፌድሪ ጠቅላይ ሚኒስትር ዶክተር ዐቢይ አህመድና የፈረንሳዊ ፕሬዚደንት ኢማኑኤል ማክሮን መክረዋል። ጠቅላይ ሚኒስትር ዶክተር ዐቢይ አህመድ በፈረንሳይ ካደረጉት ቆይታ ውስጥ የሚጠቀሰው ሌላኛው ጉዳይ በአርቲፊሻል ኢንቴሊጀንስና የቴክኖሎጂ ማዕከላት ውስጥ ያደረጉት ጉብኝት ነው። ዘመናዊ የቴክኖሎጂ ስራዎችን ተዘዋውረው ጎብኝተዋል። ጠቅላይ ሚኒስትሩ በዓለማችን ግዙፍ የሆነውን የግል የስታርታፕ የቢዝነስ ማዕከልንም ተዘዋውረው ጎብኝተዋል። ኢትዮጵያ ስራ ፈጠራ በስታርታፕ ላይ እየሰራቸው ያለችው ጥረት የሚታወቅ ነው። ከዚህ ግዙፍ ዓለም አቀፍ ማዕከልም ልምድና ትምህርት በመቅሰም ለኢኮኖሚ ተጨማሪ አቅም መፍጠር የምችልበትን እድል ለመመልከት ጠቅላይ ሚኒስትሩ ይህንን ማዕከል ጎብኝተውታል። በሌላ በኩል ደግሞ ጠቅላይ ሚኒስትር ዶክተር አብይ የአምስተኛና ስድስተኛ ትውልድ ቴክኖሎጂዎችን የሳይበር ደህንነት፣ በአርቲፊሻል ኢንቴሊጀንስ እና የኦፕቲክ ትስስር ማዕከል የሆነውን የኖኪያ የፈረንሳይ ዋና መስሪያ ቤትንም ተዘዋውረው ጎብኝታታል። የኖኪያ ተቋም ከዚህ በፊት በተንቀሳቃሽ ስልክ ምርቶቹ የምናውቀው ነው። አሁን ደግሞ ወደዚህኛው ዘርፍ ከተቀላቀለበት ጊዜ አንስቶ በዓለም አቀፍ ደረጃ መሪ ለመሆን እየሰራበት የሚገኘውን ማዕከል ነው የጎበኙት። ጉብኝቱ የፋይበር ሴንሲንግ አቅርቦት የኃይል ቁጠባ ብልሃትና የአምስተኛው ትውልድ ወይም 5G ላብራቶሪዎች ምልከታን ያካተተም ጭምር ነው። እንግዲህ ጠቅላይ ሚኒስትር ዶክተር ዐቢይ አህመድ በፈረንሳይ የሚገኘውን ታሌ ምርምርና ቴክኖሎጂ ማዕከልንም ተዘዋውሮ ጎብኝተዋል። ይህ ጉብኝታቸው በአጠቃላይ ኢትዮጵያ ከነዚህ ዘርፎችና መስኮች የተሻለ ልምድ መውሰድ የሚችልበትን እድል ለማምጣት በማለም የተደረገ ነው። ዶክተር ዐቢይ አህመድ በፓሪስ የሚገኙ የቱሪስት መስህቦችን ጎብኝተዋል። ከተመለከቷቸው ስፍራዎች መካከል አንደኛው የኖተርዳም ካቴድራል ይገኝበታል። ይህ ካቴድራል እንግዲህ በካቶሊካዊት ቤተክርስቲያን ውስጥ ትልቅ ስፍራ የሚሰጠው ቦታ ነው። እንደምናስታውሰው በ2019 የአውሮፓውያኑ የዘመን ቀመር ከደረሰበት የእሳት ቃጠሎ በኋላ በ2024 እድሳቱ ተጠናቆ ለአገልግሎት ክፍት መሆኑም ይታወሳል። ይህንን ስፍራ ጠቅላይ ሚኒስትሩ ጎብኝተውታል። ኢትዮጵያ የቱሪዝም ዘርፍን የበለጠ ለማነቃቃት እንዲቻል በማሰብ የተሰራ ላለው ስራ ትልቅ ግብዓት የሚሆን ነው። ይህ ስፍራ በቀን እስከ 40 ሺ ሰዎች የሚጎበኙት ነው። ለፋና ሚዲያ ኮርፖሬሽን ለተጠናቅረው ዘገባ ምስክር ስናፍቅ፣ ፓሪስ ፈረንሳይ።